ክልክል የለም። አላህ ዘንድ እጅግ ተወዳጅ ቀናቶች የለም ከነዚህ ቀናቶች በላይ የሆነ እያሉን ሀቂቃ ብዙዎቻችን ግን ገፍላ ውስጥ ነን። አንድ ሐዲሱን በየአመቱ ስለምንሰማው በቃ እንደ ኖርማል ተራ ነገር አድርገን ትተነዋል። ሁለተኛ ወይም ደግሞ ገና ላመንም ማለት ነው። እንዲህ ነቢዩ ዐለይሂ ሰላቱ ወሰላም እያንዳንዷ የሚያዟት ነገር የሚተናገሯት ነገር እኮ ስራ ላይ መዋል አለበት። ይህ ዙል ሒጃ ቀን እኮ የሚጠብቅ አይደለም። አለፋ፣ በቃ ሮብ፣ ሐሙስ፣ ዓርብ ዛሬ ሶስተኛ ቀን ላይ አላሁ አክበር። ስለዚህ ምንድን ነው እየተሰራ ያለው? ዓሽሩ ዙል ሒጀቲ መውሲሙ ሪብሒን ወሱቁ ቲጃረቲን ዚ አስር ቀናቶች ብሎ ማለት መውሲሙ ሪብሒን ሪብሕ ነው ፣ ማትረፊያ ወር ነው የማትረፊያ ቀናቶች፣ ትርፍ የምንሰበስብባቸው ቀናቶች። ወሱቁ ቲጃረቲን የመነገጃ ሱቅ ነው፣ ንግድ የምንነግድበት ኸይር ስራ፣ ሸቀል ሸቀል አድርገን ከአላህ አጅር የምናገኝበት ነው። ወመይዳኑ ሙሳበቀቲን ኢለል ኸይራት የኸይር ስራ መወዳደሪያ ሜዳ ነው። በኸይር ስራ ነው መወዳደር ያለብን። ዛሬ ይሄን አኸተምኩ ይሄን ቀራው ይሄን ሰደቃ ሰተው ይህን ኸይር ስራ ሰራሁ እያልን የምንወዳደርበት ቀን ነው ከራሳችን ጋር ከአኼራችን ጋር ማለት ነው። ፈመን ወፈቀሁ እላሁ ዐዘ ወጀለ ሊብሉግሃ ፈልየሕመድ ኢላህ ከሢራ አላህ ለዚች ቀን ያደረሰው ሰው አላህን አብዝቶ ማመስገን አለበት። ትልቅ ኒዕማ ነው፣ ትልቅ ጸጋ ነች፣ ትልቅ ቀን ነች እኛ እንደምናስበው እንደምንቀልድበት ቀን አይደለም። ግን በጣም በሚያሳዝን ብዙዎቻችን ቀላል ነገር አድርገን ነው የምናየው፣ በቃ ይነጋል ይመሻል፣ አለቀ በቃ ይሄ በተለምዶ ዝም ብለን ሶላትም ሁኑ በቃ ይሄ ሰለችን ሶላቱን እንሰግደዋለን፣ ሌላ ዒባዳ ያለን አይመስለንም። እባካችሁ እንዲህ አይነት ቀናቶችን እንዲህ አይነት ስጦታዎችን መጠቀም አለብን። እንደርስበታለን ከዙልጅ አስር ቀን ወሳኝ ቀን ነው። ስለዚህ ቁጭ ብለን ቁርአን እየቀራን ዚክር እያደረግን በምንችለው ሰደቃ እየሰጠን ወደ አላህ ዱዓ እያደረግን እየተቃረብን ስራ መስራት አለብን።

ከሱ ኩያ ማለት ነው። ፊ ሀዚህ ልአሽር፣ ከዚህ አስር ቀን ውጭ ባለው ሌላ ቀን የምንሰራውና በነዚህ አስር ቀን የምንሰራው ይለያያል ማለት ነው። አሁን ላይ የምንሰራው በነዚህ አስር ቀናቶች የምንሰራው አዕዘም ነው ማለት ነው ሰዋቡ። ለምሳሌ በዚህ አስር ቀን፣ በዚህ አስር ቀን የምንሰጠው ሰደቃና ከነዚህ አስር ቀናቶች ባሉ ቀናቶች የምንሰጠው ሰደቃ